ክቡር ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የብልጽግና ሴክሬታሪያት ብናልፈው እንዳለም፣ የአማራ ክልል ርዕሰ መስተዳደር ክቡራቱ አገኘው፣ የመዲናችን ምክትል ከንቲባ ክብርት አዳነች አቤቤ፣ የተከበራችሁ እንግዶች፣ እንኳን በህብረት ወደ ዩኒቲ መጣችሁ። ዩኒቲ ፓርክ ግርማ ሞገሱ የሚወጣው እንደዚህ በህብረት በጋራ አንድ ላይ ቆመን ደማቅ በሆነ መልክ ሀገረኛ ባህሎቻችንን እያወደስን ኢትዮጵያዊነትን እያገነንን በጋራ ስንቆም ስለሆነ፣ ይህ ባህል እንዲጠናከር ደጋግማችሁ እንድትመጡ በዚሁ አጋጣሚ ጥሬን ማቅረብ እፈልጋለሁ። ስማችሁ እንደ ግብራችሁ ልማትንና ህብረትን ያነሳል። ልማት የዚህ ስብስብ ዋነኛ ስም የሆነበት ምክንያት ድህነትን ከመጠየፍ ድህነትን ካለመፈለግ የሚነሳ ሲሆን ህብረት ደግሞ መደመር ደግሞ ብቻችንን ለማልማት እና ለመልማት ስለምንቸገር መሰብሰብ፣ መሰናሰል፣ መተጋገዝ፣ መደመር ዘላቂ የሆነ ልማት ለማምጣት ወሳኝ በመሆኑ በመጀመሪያ የልማት ማህበሩን ስምና ግብር በዚሁ አጋጣሚ አመስግኜ ብጀምር ይፈቀድልኝ። በድሮ ጊዜ ሁለት ቤተሰቦች ነበሩ። እነዚህ ቤተሰቦች በአንድ አካባቢ የሚኖሩ ሆነው በቤታቸው ጠረጴዛ ላይ ሁሉም አይነት ምግብ ሙዝ፣ አቮካዶ፣ ፓፓያ፣ የተለያዩ ፍርቶችና ምግቦች ቴብላቸው ላይ ጠረጴዛቸው ላይ ያለ ሲሆን አንደኛው ቤተሰብ እጅግ ደስተኛ ሆኖ ይኖራል። ሌላኛው ቤተሰብ ግን ምግቡን እያየው ምግቡም እሱን እያየው ይኖራል። የእነዚህ ቤተሰቦች ዋነኛ ችግር የነበረው ምግብ ጠረጴዛ ላይ የተደረደረ ቢኖራቸውም አንስቶ ለመብላት እጃቸው አይታጠፍም። መያዝ ይችላሉ፣ አንስተው መብላት አይችሉም። አንደኛው ቤተሰብ አንስቼ ልበለው አልችልም ብሎ ምግቡን እያየ እያዘነ ሲኖር፣ አንደኛው ቤተሰብ ግን እያነሳ ወንድሙን ያጎርሳል፣ ያኛውም እሱን ያጎርሰዋል። በመጎራረሳቸውና በህብረት ምክንያት አንደኛው ቤት ፌሽቲያ፣ ደስታ፣ ጥጋብ ያለ ሲሆን ሌላኛው ቤት ግን መጎራረስን ባለማወቅ መተባበርን ባለማወቅ ሁሉም እያለ ምንም እንደሌለ በሐዘን በረሃብ ይኖራሉ። የእኛን ሁኔታ ስንመለከት በተለይ የኢትዮጵያን ሳምንት ያያችሁ ሰዎች ኢትዮጵያ ውስጥ በጣም የሚያስደንቁ የማዕድን ክምችቶች አሉ። እነሱም ያዩናል እኛም እናያቸዋለን። ኢትዮጵያ ውስጥ የሚያስደንቅ ባህል፣ የሚያስደንቅ የምግብ ብዛትና አይነት፣ እዚሁ ወንድማማችነት ፓርክ ብትሄዱ በኢትዮጵያ ሳምንት ውስጥ ይታያል። ነገር ግን እኛም እናየዋለን፣ እሱም ያየናል። ለምንድን ነው ያ የሆነው ያላችሁ እንደሆነ የትብብር የመጎራረስ አብሮ የመቆም የመደጋገፍ ሁኔታ ከልባችን ካልሰራንበት በስተቀረ አሁን ባለው ሁኔታ እንዲሁ እየተያየን እያዘንን ከመኖር ያለፈ ለውጥ ልናመጣ አንችልም። ይህ እንዲሆን በሀገር ውስጥ ብቻ ሳይሆን በውጭም በብዙ የሚሰሩብን ኃይሎች አሉ። በሀገራችን አንድ አባባል አለ የሀብታም ልጅ ሁልጊዜም በድሃ እናት ጀርባ ላይ ነው የሚያድገው። ሀብታሞች ይወልዳሉ እንጂ አያዝሉም። ከወለዱ በኋላ ድሃ አዛዝለው የታጠበ የለበሰ ልጅ እየሳሙ ያሳድጋሉ። ኢትዮጵያ እንደ ድሃ እናት ጀርባ ብዙዎች ተፈናጠውባት ሊያድጉባት ይፈልጋሉ። ሁሉንም ስታናግሩ ትልቅ ሕዝብ ያለበት ለአፍሪካ ቀንድ ወሳኝ የሆነ አብረልን ሰራ የምንፈልገው ሀገር ነው ይላሉ። ነገር ግን ሀምሳ ፐርሰንቱ በጭለማ ቢኖር ችግር የለውም፣ እንዲሁ ትልቅ እያልናችሁ ኑሩ እንጂ ትልቅ መሆን እምብዛም አያስፈልጋችሁም ይላሉ። ለምን ያላችሁ እንደሆነ እኛ የእነሱን ልጆች አዝለን ማሳደግ ግዴታችን እንደሆነ ስለሚያምኑ እያልን ያለነው በህብረት እንልማ እንበልጽግ ስንል የሰዎች የሀብታም ልጆችን እያዘልን ማሳደግ ሳይሆን እርስ በርስ ተጎራርሰን ተደጋግፈን፣ በህብረት ማደግ መለወጥና፣ ሲተርፈን ሳናዝል መደገፍ የምንችልበት ቁመናን ኢትዮጵያ እና ኢትዮጵያውያን ሊፈጥሩ ይችላሉ የሚል እምነት ስላለን ለምንድን ነው የኢትዮጵያ ሳምንት ያል ነው? ከስማችን እንነሳ። የእናንተ ስም ግብራችሁን እንደሚገልጠው ሁሉ የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ሲባል ኢትዮጵያ ህዝብ አይደለም ማለት ነው። ህዝቦች ናቸው። ኦች የሚለው ቃል በአማርኛ አብዢ ነው። በግዕዝ አት የሚለው አብዢ እንደሆነ ሁሉ ማለት ነው። ህዝቦች ካል ብዙዎች ነን ማለት ነው። ብዙ ማለት በአንድ ሊጠሩ የማይችሉ የአፍሪካ ህዝቦች፣ የኢትዮጵያ ህዝብ ሊባል ሲገባው የኢትዮጵያ ህዝቦች ተብለን እንደ ዋዛ እንደ በቀቀን ይህንኑ ቃል እየደገምን ዛሬ የኢትዮጵያ ህዝብ እውነት መስሎት እንደ ህዝቦች በጋራ በትብብር መቆም እስኪሳ ነውና አንደኛው ለሌላው ጋሻ መሆን ሲገባው እንቅፋት እንዲሆን ስላደረገን ነው። ስሙንም ግብሩንም እሳቤውንም ፈንቅለን ጥለን የኢትዮጵያ ህዝብ ብልጽግና ይገባዋል ያል ነው። ነገር ግን እናንተን በዚህ የልማት ማህበር እንደምታውቁት የብልጽግና ጉዞ ፈታኝ ነው። የብልጽግና ጉዞ ቀላል አይደለም። ልጆቻችን ከዚህ ቀደም ማወዳደሪያ ሪፈረንስ አልነበራቸውም። አሁን እዚህ ግቢ የመጣ ሰው ለምንድነው እንደዚህ አይነት ግቢ እኛ ሰፈር የማይኖረው ብሎ ይጠይቃል። ብልጽግና ማለት መጓጓት፣ መሻት፣ መፈለግ ለዚያም ፍላጎት ተክቶ እና ተባብሮ መስራት ማለት ነው። ውድ የኢትዮጵያ ብርቅዬ ልጆች ከተባበርን እንበለጽጋለን፣ ከተባበርን እንለወጣለን፣ ከተባበርን ማንም እንደ አባቶቻችን አይደፍረንም ነጻነታችንና ክብራችን ነጻነታችንና ክብራችንን ጠብቀን ኢትዮጵያን ወደ ብልጽግና ማማ እንድንወስድ ዛሬም እንደ ትናንቱ ያለኝ መልእክት በፍቅር በይቅርታ በመተሳሰብ በመደመር መንፈስ አንድ ሆነን ኢትዮጵያን አበልጽገን ለአፍሪካ ምሳሌ እንድንሆን አደራ ልላችሁ ፈልጋለሁ። እንኳን ደህና መጣችሁ። መልካም በዓል ይሁንላችሁ። አመሰግናለሁ።